እሺ ሀበይቢ እንደምታዩት እንግዲህ እጀታችን ለመጥፋት እየተዘጋጀች ነው። ጫማዋን አወጣች፣ ላጥ አለች። ያው እንግዲህ ምን ውስጥ ላይ መቻችሁ ይችላል፣ ግን እንደዚህ መጥፋት አያስፈልግም። ተመልከቷት፣ አየች፣ ዞር ዞር አለች፣ ላጥ በፈጣሪ እንደነምሮጡ። ግን እንደዚህ መጥፋት ስታስቡ ቢያንስ ይቃማብለብሶ አሪፍ ነው አይደል? እንደኔ እንደኔ ሀሳቡ አሁን እቺ ወይ የሳኡዲ ወንድ አልመሰለች ወይ ሴቶቹን አልመሰለች? አሁን እንግዲህ ለፖሊስ ተገላጭ ትሆናለች ማለት ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ፣ የክርስቲያን ወገኖቼ በያላችሁበት ሰላምታዬ ደረሳችሁ። እንግዲህ ይህን ፋጥማ ወሎ ቲዩብ ሰብስክራይብ ያላደርጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሁልጊዜ እንደዚህ አዳዲስ ነገሮች ለናንተ ምክር ዱአ እያደረኩኝ ቤተሰብ እንሆን ወንድም ሁን እህት ወንድም የሌላችሁም ወንድም መሆናችሁ አለሁኝ ማለት ነው እና ቤተሰብ ይሆኒ እንግዲህ ቪዲዮ ላይክ አርጉት እና እህቶቼ በአሁኑ ሰዓት መጥፋት አያስፈልግም። መጥፋት በአሁኑ ሰዓት ሚያስፈልግ አይመስለኝም። እንደ እኔ እንደ እኔ ነው ማለት ነው። ምክንያቱም ምንም ላይመቻችሁ ይችላል። እንደምንም አመቻቻችሁ ወይም ወደ አገራችሁ መታችሁ ከዛ በኋላ አገር መቀየር እንጂ አሁን እስር ቤት ነው የምትገቡት። ከዛ በኋላ እስር ቤት ከበገባችሁ በኋላ እንግልታት የሚደርስባችሁ ይችላል በቃ መጥፋት እንኳን ብታስቡ ቢያንስ ኢቃማ ልበሱ። የሆነ ከባድ ሁኔታ እንኳን ካላችሁ ብትጠፉ ቢያንስ ሰውን አድርሳችሁ የሆነ ነገር ብትሆን ይሻላል። ቢያንስ አለ አይደለ አረቢቱ ልትገላችሁ ከሆነ የሆነ መግደል ደረጃ እየደበደበቻችሁ ከሆነ አፋጣኝ መፍትሄት አላገኛችሁ የምትጠፉ ከሆነ ቢያንስ እንትም ኢቃማ ብለብሱ፣ ሴቶቹን ትመስላላችሁ፣ ሰው ጋር ሄዳችሁ ድብልቅ ትላላችሁ። ከዛ በኋላ የመያዝ አቅማችሁ አነስተኛ ይሆናል ማለት ነው። ግን እንደዚህ በስራ ልብሳችሁ እየሮጣችሁ ተዳችሁ በቃ እንደምጠፉ ይታወቅ ነው። በቃ ያ እንኳን ይቀማለ ለማ ለመልበስ አልመቻችሁ ካለ በፌስታል ዘችሁ ሮጥ ብላችሁ የሆነ ስርፋ ለበስ ለበስ አድርጋችሁ ሰው ጋር መቀላቀል ማለት ነው። እና እህታችን አሳዝነኛለች። እንዴ ነው ለላጥ ነው ያለች ሚስኪን ብቻ ሁላችሁም አላ የሆናችሁ ላይ አላ ያግዛችሁ፣ በስራችሁም ላይ በቃ ስራችሁ ከባድ እንደሆነ ይታወቃል። እግራችሁም እያበጠ ሀያ አራት ሰዓት ቁማችሁ የምትሰሩም ልጆች ያላችሁ ላይ እንደ እድላችሁ ማለት ነው እና ከመልቅ ይልቅ ለእድል ነው ማደግደግ ይባላል እና ብቻ እድላችሁም ብቻ እንደ እድላችሁ እድል ጣይ ምናምን እያላችሁ ሀያ አራት ሰዓት የምትሰሩ ልጆች እግራችሁም ያብጣለ። እንግዲህ አላ ያግዛችሁ። እናንተ ማድረግ ያለባችሁ ለአላ ያግዘን ስራዬን አቅልልኝ ያላችሁ ለሱ አድርጉ። ማንም ከጎናችሁ ስለሌለ ቢያንስ ለሱ እያወራችሁ ሀሳባችሁን በቃ ሁሉ ነገራችሁን ለሱ አናግሩት እሱ ይሰማችኋል ማለት ነው። እና እህት ውጪ እንግዲህ ሰሞኑን መነጋገሪያ ሆኗል ቲክቶክ ላይ ማለት ነው። እስቲ ያንድ የባለ እህት የባሏ እህት ማለት ነው። እና ይዛታል ይደበደበቻት ነው ይታባሽ ድረሽ ነው። እንዴት አድርጎ ነው የደፈረሽ? አሳይኝ እያለቻት ነው። እና አሳይኝ አለቻት። ግን እኔ ለምንድን ነው ወሸላው ተቆርጦ እዛው ቀርቷል ብላ ነው ምናምን ላሳያችሁ። ቪዲዮን ብቻ ተመልከቱ። ተናገሪ

እንግዲህ ደብዳቢዋ ደግሞ የባሏ እህት ነው። የባሏ እህት ዋናት የባሏ እህት ማለት ነው። ደብዳቤዋ እንግዲህ ለወንድሟ ቁማለች በጣም እንዴት፣ ወንድሜ እንዴት ታሳፍረዋለሽ? እንዴት እንዴት ታረጋለሽ? አገሩ እንደዚህ ሆኖ አንቺ እንዴት እንደዚህ ማንንም እንትን ጋር ነው ሹፌር ጋር ሹፌር ጋር አድራ ምናምን ነው። ደፍሮኛል ደፍሮሻል። እስቲ ያሳይኝ፣ የታባሽ ያለቻት እና እኔ ገርመኝ አሳየኝ ያለቻት ነገር ብታሳያት እንዴት ይታወቃል? ነው እንጃ። እና ብቻ ወሸላውም ተቆርጦ ቀርቶ እንደሆነ አሳየኝ ያለቻት ልታይ እንደሆነ ሊሆን ይችላል። ብቻ እንግዲህ በጣም ጠለቦች ግን በዚህ አመስግኑ በዚህ ነገር ማለት፣ ምክንያቱም ስማችሁ አይነሳም። ከቤት አወጡ ስሜታችሁም እዛው አፍናችሁ የኖራችሁ ልጆች አላችሁ። እናንተ እናንተ ስማችሁም አይጠፋም። ግን እነዚህ ኢጃዛ ቤት ያላችሁ አሁን በእንደዚህ አይነት ሴቶች እንግዲህ ስማችሁ ሲጠፋ እያችሁት፣ ኢጃዛ ቤት ያሉ ሴቶች እንደዚህ ሆኑ ነው የሚባለው። አያቸዋ ኢጃዛ ቤት ሴቶች በቃ በየሄዱበት ባሏቸውን እየከዱ ኢጃዛ ቤት ሴቶች ባሏ ወዳው እንደታሰረ ይከድ ያሉ ይባላል። ውሸትም አይደለም። ይሄ እንደዚህ እየመጣ ነው። እና ሁላቸውም አንዳንዴ ጥፍት ያደርጓችኋል፣ ስማችሁን በቃ ጠለቦች በዛ አጋጣሚ ደስ ይበላችሁ። አንዳንዴ ጠለብ መሆን በቃ ጠለብ ነኝ ታላችሁ ስማችሁ እንደኮራ ነው የሚሆነው። ምክንያቱም እዛው ቤት ታጉራችሁም ስለሆነ ምናምን እንደ ስማችሁም አይነሳ ማይነሳ። አንዳንዶችም አሉ ይቃ አንድ ኢጃዛ ቤቱ ነው በቃ ላ ላ ለኪራቸው ሰንቅ ይዘው የሚሄዱ ይሄዱ አሉ። በቃ ነሱም ስማቸው የሚጠፋ ባንድ ድምሰስም የሚደረግ አለና እንግዲህ ከባድ ነው። ሁላችሁም እራሳችሁን እየጠበቃችሁ ስሩልኝ በያላችሁበት። አመሰግናለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታትኝ ሁሉ አመሰግናለሁ። ቀጣይ ቪዲዮ ውስጥ እስከምንገናኝ ድረስ መልካም ስራ፣ መልካም ጊዜ፣ መልካም ቆይታ ይሆንልኝ። አመሰግናለሁ።